የትዝታ ክፋት እንደ ቀጠለ ነው። የጽናትን እናት በድጋሜ እናቷን በሕይወት አሳጣቻት። ፍቅሩን ተከታትላ እያንዳንዱ የምታደርገውን ነገር የሚያደርጉትን ወሬያቸውንም ሰምታ ፍቅሩ ሲወጣላት እሷ ገብታ ገደለቻት። የጽናት እናት ውጭልኝ እያለቻትም አንቺ አረመኔ ያሳጣሽኝን ሕይወት እንደገና ለመኖር የገደልሽኝን እንደገና ተነስቼ አንቺን ጉድጓድ ለመቀበር የተነሳው ሴት ነኝ አለቻት የጽናት እናትም። እናም ዛሬ ግን አታስቢ እኔ እስከ ወዳኛው ሸኘሻለሁ ብላ በትራስ አፍና ገደለቻት። ያሳዝናል። ደስ የሚለው ነገር ጽናት እናቴ በሕይወት አለ ብላ አለመስማቷና ተስፋ ለመድረጓ ነው። ዛሬ ላይ ድጋሚ እናትሽ ተገደለች ብትባል ምን እንደምሰማት ይከብዳል። ፍቅሩ እንግዲህ ትዝታን ጠርቷታል። ፖሊሱ የጽናት አባት ግርምሽ ነቅቷል፣ ና ፖሊስ እጠራለሁ ብሏል። አሁን በፍጥነት ነይ፣ ጥናት የደወለችልኝ ለዛ ነው ብሎ ጠራት። አሁን ፍቅሩ ትዝታን ይበቀላታል። እናም በጣም በሚያሳዝን ሁኔታ ባቤን ናፈርም ላይ ስትጃጃል የነበረውን ዶክሜንት ጠላው ሄደች በድንጋጤ። አሁን ያ ዶክሜንትና ፋይል ለፍቅሩ የሚገባው ይመስለኛል ወይም ለጽናት ባቢ ወስዶ ይሰጣታል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ዲ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መተናል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ጽናት አባቷ ጋር እየሄደች ነበረም እናና ባቢ ደግሞ እዛ ተከትሏት እንደሄደ በጣም ደብሮታል። ለምን ይመስላችኋል? ትዝታን ተባባሪ ሁን ስላለው አባቱ እዛ ዶክሜንት ላይ መፈረም አለብህ። ትዝታ ባዶ ወረቀት ነው የያዘችው። ያንን ፊርማ ከፈረምን ያንን ፊርማን ይዘን እንደራደርባታለን። ካልሆነ ግን ደግሞ አይቻልም ሲለውም ባቢ ደግሞ አባዬ ይሄን ነገር መቼም አላደርገውም፣ አለህ ታደርገዋለህ፣ በማለት ጥሎት ተቤት ወጣ። ከዛም ቀጥታ የት ነው የሄደው? ጽናት አለችበት ሆስፒታል አካባቢ ነበረ። ባቢዬ ምን ነሃል? አለችው። ምንም አልሆንኩም። የደበረህ እኮ ትመስላለህ፣ ምንነ ነው ስትለውም ምንም አንቺስ እዚህ ምን ትሰሪያለች? ሲላትም አባቴ አጠገብ መሆን ስላለብኝ ነው አለችው። ግን ደብረሃል፣ ትክክል አይደለም አለችው። አይ ደህና ነኝ፣ አላደን አንዳንድ የሚደብረኝ አላት። እሺ ምንድነው የተፈጠረው አለች? ምንም እንግዲህ። ትዝታ ደግሞ ቀጥታ ፍቅሩ ሰቤት ሲወጣላት ዘው ብላ ገብታ የጽናትን እናት ሳምራዊትን እያናዘዘች ነበረ

ገድዬ ሳበቃ እንዴት ወጣሽ? አለቻት። ከዛም እያንዳንዱን ነገር የጽናት እናት ሳምራዊት ለትዝታ ነገረቻት። አይገርም፣ ከኋላ መወጋት እንዴት እንደሚያም። ፍቅሩን ቀምቼሽ ነው፣ እያንዳንዱ ነገር እያደረግን ነበረ። አየሽ፣ እስኪ ንገሪኝ፣ ስሜቱ እንዴት ነው? ከኋላ መወጋት፣ ከኋላ መወጋት እንዴት ነው? ንገሪኝ። እኔም አንቺን ለመበቀል ነው ከሞት የተነሳሁት። ስለዚህ ውጭ አገር ኑሬ ከዛም ከመልሼ ከወንድሜ ጋር አንቺን መቀመቅ እኔን ከተሽ ጉድጓድ መልሼ እንድከተሽ ነው። ጉድጓድሽ ተቆፍሮልሻል፣ አሁን አብቅቶልሻል አለቻት የጽናት እናት። ከዛ ትዝታ የዋዛ አይደለችም አይደል፣ እሱን እናያለን። አሁን አንቺ ነሽ የምትገቢበት፣ ጉድጓዱ ደግሞ ለሁለት ሰው አይበቃም አሁን ላንቺና ላንቺ ብቻ ነው አለቻት እመኝኝ አብቅቶልሻል ስለዚህ አሁን ከፊቴ ጥፊልኝ አለች የጽናት እናት ከዛም እንዴት ሊሆን ቻለ እንዴት እስኪ ንገሪኝ ሞተሽ ሁሉን ነገር አድርጌ እንዴት አባሽ ተነሳሽ ስትላትም ባሌን ግርምሽንና ቤቴን ቤተሰቤን ለመበ- ለመሰብሰብ ልጄን አብሬ ለመኖር አለቻት። ከዛም በሚገርም ሁኔታ ተገረመች። ወይ አይደል እሱ መቼም የማታስቢው ነው የማይሳካልሽ ነው። እመኝኝ ሳምራዊት፣ አንቺ ሰይጣን አሁን ነው ከህይወቴ የማስወግድሽ። እስከወዳኛው ወዳኛው ስለዚህ አለቻት። እብልሽ ትዝታ፣ አንቺ አረመኔ ሰይጣን፣ ሂጅሌ ከቤቴ ውጭልኝ፣ እገልሻለሁ አሁን የመጨረሻሽ ነው አለቻት። አይደለም የመጨረሻዬ ነው፣ የመጨረሻ ማን እንደሆነ አሳየሻለሁኝ። መቼም እስከ ወዳኛው ትሸኛለሽ ብላ ትዝታ፣ እንግዲህ አስፈራርታ አስፈራርታ ውጭልኝ እያለቻትም የጽናትን እናት አረመኔዋ ትዝታ ለምንም የማትመለሰው በትራስ እፍን አርጋ ሴት አድርጋ ገደለቻት። ያሳዝናል። ከዚያም ፍቅሩ ደግሞ ሆስፒታል ሄዶ ነበረ። ሆስፒታል የሄደው ለዶክተሯ ገንዘብ መክፈል ይመስለኛል። እናም የሚገርም ሁኔታ ነው። እዛ ሄዶ እያለ ጽናት ምን አባቱ ይሰራል አለች። ባቢና እሷ ቁጭ ብለው ነበረ። ከዛም ባቢዬ፣ ቆይ ቅርታ፣ ይህ ደግሞ ምን ይሰራል አለች ጽኖ ምንነሽ ነው ምንድን ነው የተፈጠረው? አለ አንደኛን ለማጥቃት የሚመጣ ከትዝታ ጋር ሁኖ ሰው አለ። አሁን አባዬን የሆነ ነገር ሊያደርገው ነው አለችው። ከዛ እየወጣም ነው ስትለው ጽኑ፣ ተረጋጊ ሰውየው ምንድን ነው ሲላትም ጠላታችን ነው፣ አባቴን እንደ ያደረገው እሱ ነው ተሷ ጋር ተባብሮ ስለዚህ አለችው። እሻ ብርሽ ልንጣ ሲላትም በፍጹም አትንጣ አለች። ና ሄደች ከዛም ስትሄድ እንዳለ ብር የሚያስገባላት እሱ እንደሆነ እና ሳምራዊት የምትባል ሰው እንደሆነ ዶክተሯ ነገረቻት። ከዛም ጽናት ፍቅሬ እኛን አይረዳም፣ የሆነ ነገር አስቦ ነው እንጂ በማለት ወደ ባቢ መጣች። ባቢ ምንኖች ነው ምንድን ነው የተፈጠረው? ይህ ሰውዬ ምንድን ነው አላት። ይህ ለባቢዬ ምን እንዳሰበው ባላቅም፣ ይህ ሰውዬ ጠላቴ ነው። እኔና አባቴን ለማጥፋት ነው አሁን ደግሞ እሱና ሳምራዊት የምትባል ሴትዮ ገንዘብ እየላኩልኝ እንደሆነ ዶክተሯ ነገረችኝ። አሁን ምን ፈልጎ ኔን ለመርዳት እንደፈለገ ማወቅ ፈልጋለሁ። እንዴት በምን መንገድ አለችው። ከዛ ኤብሊስ ጽኖ ይህ ሰውዬ ምን ፈልጎ እንደሆነ አናውቅም፣ ወይም ደግሞ ባደረገች በደል ተጸጽቶ እየረዳሽ ይሆናል አላት። አይሆንም እንደዛ አይሆንም አለችው። እንግዳውስ በግልጽ ከመጠየቁ ውጭ ሌላ አማራጭ የለንም። ጸኑ ተረጋጊ፣ አላት። እሽ ባቤ፣ አንተም ወደ ቤት ሄድ፣ እኔም ደግሞ እንትን ብዬ ልጠይቀው፣ አለችው። እሽ ብሎ ባቤም ወደ ቤቱ ሄደ። ከዛም ፍቅሩን ጠየቀችው። ፍቅሩን ስጠይቀው ደወለችለት። ትዝታ ደግሞ እቤት ሂዳ ከባረ ሆና አስደነገጠችው። ፍቅሩ ወረቀት ይዟል። አንቺ ምን እንሻል አላት። ምንድን ነው ምን እየወንክ ነው? ምን እያረክ ነው አለችው። ምን አደርጋለሁ እውነቱን ልንገርሽ አላት። አዎ ወረቀቱን እየፈለግኩ ብታገኘው ለምን አለችው። ምክንያቱም ይህ ነገር ማብቃት ስላለበት አላት። እሺ፣ ብታገኘው ምን ላታደርግ ነው ስትለውም፣ ባገኘው በቃ የራሳችን አድርገን ሁሉን ነገር ህይወታችንን መኖር ፈልጋለሁ አላት። ከዛስ አለችው። ከዛማ በቃ አላት። እሺ በቅርቡ ሁሉም ነገር ያበቃል። የፍቅር አታስብ አለችው። ከዛም ጽናትን ገንዘብ የሚረዳት ማን ነው አለችው። አላቅም ማን እንደሆነ አለ እና ማወቅ ፈልጋለሁ ስትለውም አላቅም ቢረዷት አንቺ ምን አሻሽ ምን ከሷ ጋር ምን ያያዘው ሲላት ተናደደ። ሴትዮ ነገር ነገር ብሎሻል። ሲል ጽናት ደወለ ጽናት ደወለ አለ ከዛም ምን ፈልጋ ነው? አንሳው ምን አባት ዋቅላት አለሁ አላነሳም ሲላት አንሳውና የምትለውን ስማ አለችው። ከዛም አላነሳውም ሲላት ነገር ነገር ስትፈልገው ጥሏት ሴትዮ በኋላ እንገናኝ ብሏት ጥሏት ሄደ። አሁን ሄድና ሬሳን ሰብስብ አለችው። ከዛ ፍቅሩ መኪና ላይ ሆኖ እህቱ ጋር ሲደውል አታነሳም ሳምራዊት። ከዛም ስልኩን ደግሞ ትዝታ ይዘዋለች ዘግተዋለች። ምን ሆና ነው እህቴ ስልክ ማታነሳው? ምን ሆነሽ ብዬሽ ነው አለ። ከዛም ጽናት ደወለች። ምን ሆነሽ ነው? ለምን አተኝም እቤት እዛ ሆስፒታል የመጣሁት እኮ ልታክም ነው የግልሽ ቋረክሾ አላት። አይው ላወራ እፈልጋለሁ በአንድ ጉዳይ አለችው። ከዛ እሺ አላት። የት ላገኝ ሲላት፣ ሆስፒታል አካባቢ አለችው። እሺ አለና ስልክ ሲደውል አሁንም እጽናት እናት ጋር ስልኩ አይነሳም። እህቴ ምን ሆነሽ ብኝ ነው ቀጥታ እህቴ ጋር መሄድ አለብን ኑኑ እጽናት ጋር ለና እጽናት ጋር ሄደ። ጥጠይቀውም ምን ፈለገሽ ነው ሲላት፣ እዩል ፍቅሩ ለምንድን ነው ገንዘብ እየረዳኸኝ ያለኸው ሳምራዊት የምትባለው ሴት ማናት ስትለው፣ እሱ እኔም ሆነ እሷም ካንች ምንም ፈልገን አይደለም ማጣራቱ ሳይሆን አባትሽን ትኩረት አድርገሽ አሳክሚው እና ከዛ በኋላ ሁሉንም ነገር ታውቂያለሽ፣ አላት ለምን ማወቅ የለብኝም አለችው። ጨርሻለሁ ብሎ ፍቅሬ ሄደ። ትዝታ ዘው ብላ እነንትና ቤት ሄዳለች። እናም እንግዲህ ባቢ ደግሞ ደወለችለት። ባብዬ አለችው፣ ወይዬ ይኸውልህ በቃ እንድት ፈልግ እንዳገኝ እፈልጋለሁ በቃ እዛ ቅድሙ ቦታ አለችው እሺ አለ ከዛም ትዝታ ደግሞ ገንዘብ ያንን ወረቀት ይዛ እንድታስፈርም እነ ባቢ ቤት ሄደች ባቢ አልፈርምም እያለ ከአባቱ ጋር እየተጨቃጨቀ ትዝታ ዘው ብላ ገባች ሊወጣ ሲል ምንፈልገህ ነው ወዴት ነው የምትሄደው ታላቅ እኮ ነኝ አለችው የአንቺ ታላቅነት ጥንቅር ብሎ ይቅር እናፈርም ስትለው አልፈርምም ገደል መግባት ትችያለሽ አላት ከዛም ትፈርማለህ እያሉ አባትየውም፣ እሱን ቁጭ በል ሲለው ቁጭ አለ። አባትየውም እሱን ተዩና ብሩን አስገብተሻል ከኔ ጋር ተነጋገሪ አላት። አላስገባው ልክ ባቢ ሲፈርም አስገባለሁ አለችው። ምን ካላስገባሽ ንግግራችን እንደዛ አይደለም አላት። እንደዛ ነው አለች። ከዛም ሲከራከሩ እያለ ባቢ አልፈርምም አለ። ከዛ በፊት ጽኑ ጋር ሄዶ ጽኑ እንዳለ ገንዘብ የሚልክላት ፍቅሩ እንደሆነ ነገረችው። ከዛም እርሽ ብሏል። ከዛም ሲከራከሩ ሲከራከሩ ፍቅሩ እህቱ ጋር ሲሄድ እህቱ ሞታለች። በጣም ደነገጠ። ትዝታ መሆኗን አወቀ። በጣም ተናደደ። እህቴ ጥለሽኛት ይጂ አታደርጊውም እያለ ተናደደ። ከዛም ለትዝታ ደወለላት። ትዝታ ስልኩን አነሳች። ምን ፈልገ ነው አለችው። ከዛም ምን ስሜ ጽናት እየደወለልችልኝ የነበረው በቃ ግርምሽ ሁሉንም ነገር አስታውሶ ተነስቶ ለፖሊስ እናገራለሁ እያለ እንደሆነ ነው የነገረችን። ስለዚህ ፖሊስ ጋር ከመድረሱ በፊት በፍጥነት ማስቆም አለብን አላት። ምን አልሽ? ደነገጠች። ከዛም አዎ ፍጠኝ እኔ ቤት አካባቢ ጠብቅሻለሁ። አሁን ፖሊስ ካወቀ አንቺም እኔም አልቆልናል። በቃ እንደዚ እንደዚያ እንዳረግሽው አውቋል ሁሉንም ነገር አላት። የፈጣሪ ያለህ በቃ ጠብቀኝ፣ የት ነህ የት ነህ አለችው። ከዛ ባቢና አባትየው ግራ ተጋብተው እሷ መመልከት ጀመሩ። ባቢ ወረቀቱን ሳብ አድርጎ ለመውሰድ እየፈለገ ነበር ፈጣሪ ግን ትዝታን ከዛ ከቤት አስወጥቶ የሚያባረራት ነገር ላከለት ከዛም በቃ ጠብቀኝ ከቤት ወጥቼ የመጣው አለችው እቤት ነኝ ስትለውም በቃ ቤት እጠብቅሻለሁ በፍጥነት ነኝ የሆነ ነገር ማድረግ አለብን አላት ከዛ ሽ ብላ እየሮጠች ሄደች። አይገርምም። ፍቅሩ እገልሻለሁ ትዝታ ዛሬ መጨረሻሽ ነው አለ። ትዝታን የሚያሰናብታት ይመስለኛል። እንግዲህ ባቢና አባትዮው ደግሞ ያንን ወረቀት ጥላላቸው ሄዳለች። የሁለቱ ስምሙነት ምን ይሆናል? ባቢ ያን ወረቀት ይዞ ለጽናት ይሰጣታል ወይስ የባቢያን አባት አሸንፈው እነ ፍቅሩ አሉበት ያንን ወረቀት ይዘው ሄደው ብር ይቀበላሉ? እኔ እንጃ እንግዲህ ሌላ ችግር ተፈጥሯል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።